ሰላም ሰላም ውድ የፍቅር ቤተሰቦች፣ እንደሚያቸው ያው እንደተለመደው የፖፖ አሰራርን ከዚህ በፊት አይተናል። አሁን ደግሞ የፓርቲው እንዴት አድርገን አከፋፈት እና የላይቭ ምናምን አይተናል ከዚህ በፊት አሁን ደግሞ የፓርቲው እንዴት አድርገን የምንገባ አድርገን የምንሰራ ኮይኑ እንዴት አድርገን የምንሰበስበው በዚህ ቪዲዮ እናያለን። መብራቸሁ ሰብስክራይብ እያደረጋችሁ እንደዚህ ደግሞ ሀሳብ አስተያየት ኮሜንት ላይ እያመጣችሁልኝ ያው ጀማሪ መሆን ትንሽ ከበድ ይላልና ተባረካችሁ፣ በአክብሮት ትጠይቃለሁ። አመሰግናለሁም። ወደ ድምፅ ገብተናል። ያው እንግዲህ ቀጥታ ፖፖ ላይ ነው የምንገባው። እንግዲህ እንደዚህ ስንገባው ያው እስክሪን ሪከርድ እያደረኩት ስለሆነ ብዙ ይላል እና ከዛ ፓርቲ የሚል አለ። ፓርቲ እንገባለን። ከዛ ፓርቲ ከገባን በኋላ ደግሞ እንደዚህ ወንበር የተቀመጡ የተቀመጡ አሉ። እንደዛ ሶስት ወንበር አለ። እንደዚህም ደግሞ የተለያየ እንትን አለ። ወርቃማ ወንበር የሴቶች ብቻ ነው። የወንዶቹ ደግሞ ያው ወርቃማ ያልሆኑ ነው። ይሄ ፐርፖስ ውስጥ ከፍቱ እንደዚህም ደግሞ ወደ ፕላትፎርም ውስጥ ስትቀላቀሉ የምታውቁት ነው መሆነው እንደዚህ ደግሞ ወንበሩ ተቀምጠን ያው ከላይ የምናያትን እንትን አለች ኢንቦክስዋ አራት አራት መቶ የምትሰጠን ኮይን ማለት ነው። እሷን ዜሮ ዜሮ ስትል አይሲ ምናምን እያልን እየለቀምን እንደዚህ ደግሞ ሪዋርድ ገብተን ነው እንትን የምናደርገው ያው በብዛት ፖፖላይ ስትቀላቀሉ በጣም ቀላልና ሲምፕል የሆነ አሰራር ነው። አሁን እንግዲህ በሶሻል ሚዲያ ብዙ የሚያስተጋባ ወሬ አለ ግን ማየት ማመን ነው የሚባል ነገር አለ። ዝም ብሎ አልባልታ እንትን ነገር ሳይሆን በራሳችን አይተን እንድን ነገር ማረጋገጥ ነው ያለብን። እና እንደዚህ ከስራችን እውነን እንደዚህ ደግሞ እየሰራን አሊያም ደግሞ ረፍት ስንሆን ደግሞ በረፍት ስራታችን የሚሰራ ስራ ነው በጣም አዋጭና በጣም ጊዜ ለራሱ ብዙ የሚፈጅ አይመስለኝም። ብዙ ጊዜ ቆጣቢ ነው። ጊዜ የሚፈጅ እንደ ዩቱብ እኔ አላየሁም። ዩቱብ በጣም በጣም አድካሚ ነው። አራት ሺህ ሰዓት ለመሙላት አንድ ሺ አንድ ሺ ሰብስክራይብ አራት ሺ ዋች አወር፣ በዛ ላይ ደግሞ ሞኔታይዝ ለማድረግ ብዙ ውጣ ውረድ አለበት። እንደዚህም ደግሞ ይሄ የተሻለ ነው ብዬ ነው የማምነው እና እንደዚህ እያደረግን እየሰበሰብን ወንበራችንን እንሰራለን። እንደዚሁ ደግሞ ወንበር ቁጭ ብለን እያለን እስቲ አራት ደቂቃ ምናምን እስኪ ትሞላለን ድረስ የፈለግንበትን ሄደን በውስጥ እንትን ባክ ብለን ማለት ነው የፈለግንበትን ቦታ ፌስቡክ ሆን ኢሜል ሆን የሆነ የተለያዩ ነገራትን መጠቀም እንችላለን። ዝም ብሎ አንዴ ከተከፈተ እዛው ቁጭ ነው መንቀሳቀስ የለም። የሚባለው ነገር ይሄ አሳማኝ አይደለም። ምክንያቱም እያየ ነው ያለ ነው። በትርፍ ሰዓታችን እንደዚሁም ደግሞ የፈለግንበትን እየሰራን ነው የሚሰራው። እንደምታዩ ወደ ተለያዩ ቦታ እየተንቀሳቀስኩ ነው የምሰራው። በዛ ላይ ደግሞ ምንም የገድበው ነገር የለም። ዋይፋይ፣ ሞባይል ባትሪ ካላችሁ እንደዚሁም ደግሞ ዋይፋይ በዳችሁበት ቦታ የሚሰራ ከሆነ ሞባይላችሁ ይዛችሁ መንቀሳቀስ ትችላላችሁ። የፈለጋችሁን መልእክት መላላክ፣ ስልክ ማውራት፣ ለራሱ ምንም የሚቀለክል ነገር የለምና። እኔ እንጃ ከሁለት ሰዓት እስከ ሶስት ሰዓት አፍቶኑ ምናምን የሚባለው ዜና እኔ ይሄ ነገር እንጃ ተቀባይነት የለውምና በራሳችሁ አይታችሁ መሞከር ነው ያለባችሁ። እና እንደዚሁ እያስዋዩዋቸው ነው ይታያቸዋል ብዬ ተስፋ አደርጋለሁ። እንትኑ ግን እየሰራ ነው፣ ሰዓቱም እየቆጠረ ነው፣ ቦክሷም እየሰራች ነው። እኔ ግን ወደ ተለያየ ቦታ እየሄድኩኝ ነው፣ ስመለስ ታይታላችሁ። ያው እንግዲህ ይሄ ነው። ይሄ ፕላትፎርም በብዛት ስንገባበት ነው ሁሉም ነገር የምናውቀው። እና ያው ተመልሼ መጥቻለሁ። የፈለኩበትን ቦታ ደርሼ መጥቻ እየሰራ ነው እንትማምቅ የቆጠረች ነው ወንበሩም ሰዓት እየሰራ ነው። ሪዋርድ ነው የሚታየው ሪዋርድ ተገብቶ ፓርኪንግ አለ። እያከበርኩ እያተወያዩኋችሁ ነው ተስፋ አደርጋለሁ ይታያችኋል ብዬ። በብዛት ደግሞ ፖፖው ላይ ፖፖው ፕላትፎርም ያለ ሰው ያቀዋል ብዬ ተስፋ አደርጋለሁ። የማታቁት ካላችሁ ደግሞ በምትፈልጉበት እንትን ኮሜንት ሴክሽን አስቀምጡልኝ፣ አስረዳችኋለሁ። ችግር የለውም፣ የቻልኩትን እናንተ ደግሞ የቻላችሁትን፣ የማስተካክለው ነገር የሚሰራ ነገር ካለ እየተጋገዝን እንሰራለን። እንስራ፣ አብረን እንስራ። ለማንኛውም ስለ የዚህ ፕላትፎርም አንዳንድ ነገር ማለት ፈልጌ ነበር። አይ ቲንክ በቀጣይ ቪዲዮ ሰራለሁ፣ ተስፋ አደርጋለሁ። ምክንያቱም የፖፖ አሁን በእኛ ቤት ስሙ በእኛ ሀገር ማለት ነው የመጸዳጃ የልጆች መጸዳጃ ምናምን ነገር ነው የሚታወቀውና እንደዚህ ደግሞ በዓለም አቀፍ እንትን ደግሞ ትርጉሙ የተለያየ ነው። እንደዚሁም ደግሞ የሆኑ መምህሮችን የአንድ መምህር ነው። እንጃ እንዴት ብዬ እንደማወራ አላውቅም። ስለዚህ መምህር አይቲንክ ብዙ ነገር አስተምሮናል ብዙ ነገር እየገሰጸን አሁን ደግሞ እና ስለ ፖፖ እሱ በቀጣይ እመለስበታለሁ ብዬ ተስፋ አደርጋለሁ ከነ ድምጻቸውና የተለያየ መምህራችን ስለ ፖፖ መግለጫ ሰጥተዋል እንደዚሁም ደግሞ ስለ አፕሊኬሽኑ እውቀት ያላቸው ልጆችም እየሰሩበት ነው ብዙ አስተያየት መግለጫ እየተሰጠበት ነው ከዛ ከዛ ደግሞ በራሳችን መረጋገጥ ነው ያለብን። ዝም ብሎ በሃይማኖትም በምናምንም እየ እየተያየዘ ነው ያለው። ግን እንደዛ አይደለም። ይሄ የሃይማኖት ጉዳይ አይደለም። ይሄ የሥራ ጉዳይ ነው እና በዓለም አቀፍ ደረጃ ፖፖ ትርጉሙ መዝናኛ ነው። ልክ እንደ ቲክቶክ፣ ዩቱብ፣ እንደ ክላይፐር እንደ ፌስቡክ የሚባለው ነገር ይሄም ራሱን የቻለ መዝናኛ ፖፖ ነው እንጂ መዝናኛ ነው እንጂ መጸደጃ አልያም ደግሞ ሽንት ቤት ሆኖ አይ አይደለም። እና ብዙ ብዙ የምናወራቸው ነገሮች ይኖራሉ። እኔም እስከዚያው የማወራችው ነገር እንደዚህም ደግሞ እናንተ ሀሳብ አስተያየታችሁ እየሰጣችውን አብረን እንቀጥላለን። እንደዚህም ደግሞ በቀጣይ ቪዲዮ ስለ ፖፖ መምህር እና እንደዚህም ደግሞ ስለ አፕሊኬሽኑ በዚህ ስር ውስጥ ያሉ ልጆችን እንዴት ነው አሰራሩ በምን ምክንያት ነው ፖፖ ያተባለ ምናምን ነገር ሁሉ መግለጫ ተሰጥቶታል። በአሁኑ ሰዓት እና ቀጣይ ቪዲዮ ሰራላችኋለሁ። አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆን ተስፋ አድርጋለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ በቻይ